ወደ ራስ መመለስ ገጽ 49 ገና የፍቅር ግንኙነት ለመጀመር እንደተስማማሁ ነበር ልቤ በጭንቀት የተወጠረው። መውደድም መወደድም አስፈራኝ። በእግዚአብሔር ዘንድ ተሰማኝ ያልኩት ጸሎቴ መማጸኔ ምላሽ መሆኑ ተጠራጠርኩ። በሳምንታት ጊዜ ውስጥ ውስጤ ሲመሰቃቀል ይታወቀኝ ጀመር። ልክ የተዳፈነ እሳተ ገሞራ ልቤ ውስጥ እንደፈነዳ ሁሉ ውስጥ አካሌ ፍርክስክስ አለብኝ። ስሻው የነበረ ፍቅርን እንዳልነበር በፍጥነት ገባኝ። የባዶነቴና የብቸኝነቴ መንስኤ ሰው አልነበረም እንዴ ስል ራሴን መጠየቅ ጀመርኩ። በፍቅር ሰበብ የከፈትኩት በር ወደ ሌላ ወዳላሰብኩት በር ሲመራኝ ታወቀኝ። ፍቅር ቤቴ ድረስ ሰተት ብሎ ሲመጣ እንደ ጠበቅኩት ደስተኛ አልሆንኩም። ይባስ ብሎ እንዲያውም ሌላ ተቃራኒ ስሜት ተሰማኝ። ግራ መጋበጤ ይበልጥ አየለብኝ። ለመሆኑ ምን ነበር ስፈልግ የኖርኩት? ልቤ ውስጥ እስከዛሬ ትኩረት ሰጥቼ ያላየሁትና የማላቀው የግንብ ግድግዳ ይታየኝ ጀመር። ይህ ግድግዳ ለዓመታት ስገነባው የነበረ የተሳሳቱ አመለካከቶችና እምነቶች ላይ መሰረቱን የጣለ እኔን ከሌላው ዓለም ነጥሎኝ የኖረ ግድግዳ ነበር። ሩሚ በአንድ ግጥም ውስጥ የሰው ልጅ ፍቅርን ፍለጋ የሚያደርገው ጥረት ሁሉ ከንቱ ነው ይላል። እንደ ሩሚ እምነት የሰው ልጅ ኃላፊነት ፍቅርን መፈለግ አይደለም። እንደሱ አስተሳሰብ ከሆነ የሰው ልጅ ብቸኛ ኃላፊነት በፍቅርና በሱ መካከል ያለውን ጠንካራ ግድግዳ ማግኘትና ማፍረስ ነው ይላል። በልጅነት በደረሱብኝ አጋጣሚዎች የተነሳ ድብቅ ባህሪ ይዣለሁ። የሚሰማኝን በግልጽ ተናግሬ የሚወጣልኝ ሰው አይደለሁም። ለአመታት ያጠራቀምኳቸው ሚስጥሮች ይህን ግድግዳ እንዲጠነክር ጽሩ መሰረት ሆኗል። የተሳሳቱ አመለካከቶቼ፣ ያልተፈተሹ እምነቶቼ፣ የማህበረሰቡ ወጎችና ባህሎች፣ ቤተሰቦችና እና ሌሎች ብዙ ውስብስብ የህይወት አጋጣሚዎች የሰጡኝ የመሰረት ጡቦች ግድግዳይን ከፍ አድርገው አርዝመውታል። ያነሳሁት የህይወት አጋጣሚ ማለትም በፍቅር ግንኙነት ላይ ያለኝን ድክመት ነገሮችን እንዳይ ምክንያት ሆነኝ እንጂ የእኔ ዋነኛ ችግር በፍጹም እሱ አልነበረም። እየረበሸኝ ያለው ነገር አንድ ሰው የመውደድና ያለመወደድ አለበለዚያም የመውደድ ጉዳይ ፈጽሞ አልነበረም። በአሁኑ ሰዓት እኔን እየረበሸኝ ያሉት እውነታዎች ወዶ የመውደድን ነጻነት የጠየቁኝ አመለካከቶቼ በነጻነት ራስን ሆኜ እንዳልኖር ያሰሩኝ እምነቶቼ ሩቅ እንዳልጓዝ የፈጠሩኝ የልጅነት ክፉ አጋጣሚዎቼ ናቸው እናም እነዚህን ነገሮች ነው ለመጋፈጥ እየተፍጨረጨርኩ የምገኘው ይህ የለውጥ መንገድ ነው ሳላውቀው ከባድ ሆነ የድብርትና የግራ የመጋባት ስሜት ውስጥ የከተተኝ ከሚደንቁኝና ከሚያስገርሙኝ ኢትዮጵያዊ አባባሎች መካከል እናቱ ገበያ የሄደችበትና እናቱ የሞተችበት ልጅ እኩል ያለቅሳሉ የሚለው ተረትና ምሳሌያዊ ንግግር ነው። ይህ ምሳሌያዊ አነጋገር ከባድ የሆነ ፍልስፍናዊ ትርጉም የተሸከመ ስለሚመስለኝ ነው የሚገርመኝ። አባባሉን እንዲሁ ሳይመረምር ለሚቀበል ሰው መታዘን ያለበት እናቱ ለሞተችበት ህፃን ነው። ነገር ግን እንደኔ አስተሳሰብ በስሜት ደረጃ ሁለቱም ህፃናት የሚሰማቸው ስሜት አንድ አይነትና ተመሳሳይ ይመስለኛል። እነዚህ ህፃናት የሚያለቅሱት የሚያዝኑትም እኩል ነው። ስለዚህ መመዘን ያለበት ስሜት እንጂ ምክንያታዊነት ስላልሆነ ማዘን ያለብን ለሁለቱም ነው የሚል አመለካከት አለኝ። ሞት የማይቀለበስ ወደ ገበያ መውጣት ደግሞ የሚቀለበስ ለውጥ መሆኑን ህፃናቱ አያውቁም። ለእነሱ የመለየት ትርጉሙ በእናታቸው እቅፍ አለመሆናቸውና የእናታቸውን ጡትና ጠረን ማጣት ነው በአንዲት ድሃ ሀገር ላለ አንድ ምስኪን ተማሪ ሀሳብ የሚሆንበት የሚለብሰውና የሚበላው እንዲሁም የሚሳፈርበት ገንዘብ አግኝቶ ትምህርት ቤት መሄድ ስለመቻሉ ነው በበለጸጉ ሀገራት ላለ ተማሪ ደግሞ ሀሳብና ጭንቀት የሚሆንበት ሌሎች ሰዎች ስለሱ የሚኖራቸው አመለካከት፣ ቤተሰቦቹ ለሱ የሚሰጡት በቂ ጊዜ፣ ስሜቱን የሚያረካ ነገር አግኝቶ መስራቱ እና እነዚህን የመሳሰሉ ከረሃብ ጋር ሲነጻጸሩ የቀለሉ የሚመስሉ ምክንያቶች ናቸው። በሰውኛ አይን ሲታይ የባለጸጋው ልጅ ጭንቀት ቅብጠት ሊመስል ይችላል። ሆኖም ግን በእኔ አመለካከትም ሆነ አንዳንድ መረጃዎች እንደሚያሳዩት አብዛኛውን ጊዜ ራሳቸውን ወደ ማጥፋት የሚገፋፉት እናታቸው ከሞተችባቸው ሕፃናት ይልቅ እናታቸው ገበያ የሄደችባቸው ሕፃናት ይመስሉኛል። ይህን ያነሳውበት ምክንያት በአሁኑ ወቅት እንደኔ ሆኖ የውስጤን ማወቅ የሚችል አንድም ሰው ስለሌለ የኔን ጉዳይ አጠገቤ ላሉ ሰዎች ማስረዳቱ ችግር ሆኖብኛል። እኔን ከውጭ ለሚያይኝ ተመልካች ለድብርት ሊያጋልጠኝ የሚችል ከባድ ነገር ያለብኝ ስለማልመስል ለቅሶዬ እናቱ ገበያ የሄደችበትን ህፃን አይነት ለቅሶ ይመስላል። ከቁም ነገር የሚቆጥረኝ ማንም አይኖርም። እኔ ግን እስከ ዛሬ አጋጥሞኝ በኝ ማያውቅ የጠቆረ ስሜት ውስጥ ነኝ ይላል። አመሰግናለሁ። አሁንም ነሽ፣ አመሰግናለሁ።